እንዲያምነኝ ምናምን ለምን እንዲያምንሽ? የውስጥ ልብስሽን አውጥሽ እዛ ላይ አሰቅይልንም እና ያው ለእኛ ሳታሳይንም ያው እሱም እንዲያምንሽ ማለት ነው። በሄደችበት ትከተሏለች አይደል? ዝም ብሏታል። የራሱ ጉዳይ እንደፈለገች የእሱን ሕይወት ብታበጣብጠው ብትረብሸው ምናምን ጉዳይ አይደለም። ግን ሩታ ምንም በሌለችበት ልምድ የምትበጠብጫት እንዴ? ተለያይተው ሰላም መሆን አይችሉም እንዴ? ሩታን ለማበሳጨት የሆነ ነገ ከነገ በኋላ ምናልባት የእርቅ መንገድ እንዳይመጣ ቀድመሽ እየተከላከልሽ እንደሆነ በጥንቃቄ እናውቃለን። ስለዚህ እሱን ካላቆምሽ የመጨረሻ ማስጠንቀቂያ የምንሰጥሽ ጉድሽን እንዘረግፈዋለን። በቃ ምንም ማረግ አንችልም። የሩታን ሰላም በነሳሽ ቁጥር እኛም ያንችን ሰላም እንነሳለን። ባይዘወይ ሰላም ቤተሰብ እንደምናላችሁ ዛሬ የመጣሁት በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር፣ ግን ጓደኞቼ ናቸው ትልቅ ነገር ተፈጥሯል። ተለያይተዋል። ትልቅ ትዳር ፈርሷል። አንድ ትዳር ፈርሶ ደግሞ ከዛም አልፎ ደግሞ በሰላም መኖር የማይቻልበት ሁኔታ ሲፈጠር በጣም ያበሳጫል። መጀመሪያ የተናገርኩት ነገር እኔ እነዚህ ልጆች እንደለያዩ አልፈልግም። ምክንያቱም ከተለያዩ በኋላ ሰላማዊ ህይወት መኖር ይችላሉ ወይ እያልኩ ነበር። እንደዚህ አይነት ነገር እንዳይፈጠር ስለምፈልግ ነው። እሺ፣ አብርሽ ራሱ የራሱ ጉዳይ እንደተጃጃል ችል እንደተጃጃል ምናምን የሚያደርጋት ሆን ብሎ ራሱ ሊሆን ይችላል፣ አላቅም። ግን ሩታ ብለለችበት ምንም በማታውቀው በቃ ህይወቷን በቃ አርፋ እየኖረች መኖር ጀምራለች አይደለ ለምንድነው አንቺ ልጅ የምትረብሻት እን ጭራሽ አብሬተኝች ምናምን ሁን ብለሽ ሩታን ለማናደድ የምታደርገው ነገር ነው መጀመሪያ ሁን ብለሽ እንዲለያዩ ካደረግሽ በኋላ አሁን ደግሞ ተለያይተው ሰላም ለምን ሰላም አስጫት ነው ተለያይተው ሰላም ሆና መኖር አትችልም እሽሩታ እኔ ይገባኛል ልች ልጅ የምታደርገው ነገር እያንዳንዷ ነገር ይገባኛል በቃ እያንዳንዷ ነገር። መጀመሪያ እንዲለያዩ ሆን ተብሎ ተደረገ። ከዛ በኋላ ደግሞ አሁን ምናልባት አብርሻው ፍችን አልፈለገም ነበር አደለ። ስለዚህ ሩታ መጣ ይቅርታ ብትለው ሊቀበላት ይችላል ብላ ስላሰበች ነው እንደዚህ የምታደርገው። ሩታ መጣ እንደገና መጣ እንታረቅ እንዳትለው፣ በቃ ነገሩን በንግግር እንፍታው በቃ ከዚህ በኋላ በቃ እርቅ እናድርግ ምናምን እንዳትል፣ ሆን ብላ ነገሩን እያባባሰች እያወሳሰበች ያለች ልጅ ናት። እኔ ዛሬ አሁን የመጣሁት ስለ አንቺ እያንዳንዷን ያደረግሻት መረጃ በሙሉ በሙሉ ከዚህ በፊት ባግራውንድሽ ምናምን በሙሉ ያው እየደረሱኝ ስለሆነ ከጓደኞች ጋር ሆነን በደምብ እናጠረጥራለን። ከዛ በኋላ የሩታን ሰላም በነሳሽ ቁጥር እኛም ያንችን ሰላም እንነሳለን። ባይዘወይ እኔ እንደዚህ ባላደርግ ደስ ይለኛል። እንደዚህ አይነት ነገር ቤተሰብ ታውቃላችሁ ገብቼ አላውቅም። በሰው ህይወት ምናምን የገብቶ የሰው ህይወት ማመሰቃቀል ምንም ደስ ማይል ነገር ነው። ግን ግን ካላቆምሽ፣ ግን እኔም ጓደኞችን በደንብ እንበረብራለን። ጓደኞችም እንደዚህ አይነት ነገር መስራት አይፈልጉም። ግን ደግሞ የእኛ ጓደኛ የሆነችውን ሩታንም አብርሽንም ህይወት ግን ስታመሰቃቀይ ዝም ብለን አናይም። ገባሽ አይደለም። ሌላም ሰው ቢሆን የኔም ጓደኞች ቢሆኑ የኔን ህይወት የሚያመሰቃቅል ነገር ቢመጣ ለእኔ ለመከላከል ቀጥሎ ይቆሙልኛል። ስለዚህ አሁንም እኔ ለጓደኞቼ ቀጥ ብዬ ቆማለሁ። የምታደርጊያትን እያንዳንዷን ነገር ካላቆምሽ፣ እንዴ! እስካሁን ምን የሚሉት መጃጃል ነው። አርፍዶ ነው የተኛው እና ይሄድበታል የተኛበት ቤት፣ ከዛ በኋላ አጠገቡ ይዤ እተኛለሁ፣ ከዛ ማታ አብረን ያደር ነው እለዋለሁ። ኧረ ወደዛ እንዴ! ምን አይነት አሁን ምን የሚሉት ባህሪ ነው እንዴ! ሆን ብላ እኮ ነው። እኔ ምነግራችሁ ነገር ሆን ብላ ነው ችልጅ። ለዛ ነው ጉዷን ብናወጣው ደስ ይለኛል። ለዛ ነው። እንዴት እንዴ ገና አሁን ከመለያየታቸው አንድ ሳምንት ያልሆናቸው ልጆች ሌላ ሰዓት የምታቀጣጠኝ ምን ማለት ነው? አሁን ምን ማለት ነው? እሺ ምናምን ፕራንክ ነው ምናምን አርሽ፣ አንቺ ለኛ ላንናደድ እንችላለን ምናልባት ፕራንክ ነው ምናምን ብለሽ ስለሆነ ቪዲዮ ነው ምናምን ብለን ላንናደድ እንችል ይሆናል። ነገር ግን ለሩታ ምን ያክል እንደሚረብሻት በጥንቃቄ ታውቂያታለሽ፣ በደንብ ታውቂዋለሽ። አብረሽው መሄድሽ ብቻ ይረብሻታል። ሩታን እኔ አውቃታለሁ። ሩታ አብረሽው ሂደሽ ከዛ ሀገር ከዛ ቦታ ካለበት ከተኛበት ቦታ አብረሽው መሄድሽ በራሱ ትልቅ ስህተት ነው። እንደዚያ አይነት ኬዝ እያለሽ ሆን ብለሽ ነው የምታደርጊው፣ ሆን ብለሽ ነው የምታደርጊው። ለእኔ ማንም አይሸውደኝም። አብረን ያደር ነው እለዋለሁ፣ ክደዋለሁ። በቃ አይኔን ሳላሽ ማለት ነው ይሄን አስቤያለሁ። ምን እንደሚለኝ አላቅም። ሚያብድ ነው የሚመስለኝ ምክንያቱም ማታ ብቻውን ነው የተኛውና በፍጹም ሊጠረጥር አይችልም። እንደገና ሁሉም ደግሞ ስለሌሉ ቢያንስ ሆነ አይዋከብም። ይሄ እጃ ጠገቡለት ጥላለሁ። ምንም በቃ ማቶ አብሮ እንዳደረሰው ማለት ነው። ካልሆን ቻፕስቲኬንም አጥፋዋለሁ። ከዛ ያው አትክደኝ መቼስ ስለዋለሁ። ረንድ ምን አይነት ምን አይነት አስቀያሚ ናት በእናታችሁ። ከንፈሬን አጥፍቻ ምናምን እንዲያምነኝ ምናምን። ለምን እንዲያምንሽ? የውስጥ ልብስሽን አውጥሽ እዛ ላይ አሰቅይልንም፣ እና ያው ለእኛ ሳታሳይንም፣ ያው እሱም እንዲያምንሽ ማለት ነው። ለምን ብዙ ነገር አላሳየሽን? ስታስጠላ በናታችሁ። እኔ አሁን ብዙ ነገር ልናገር አይደለም የመጣሁት፣ ላስጠነቀቅሽ ነው የመጣሁት። ከዛሬ ጀምሮ ታቆሚያለሽ ወይስ አታቆምም? እንደዚህ አይነት መጃጃል፣ እንደዚህ አይነት ሆን ብለሽ ከሱ አጠገብ ምናምን እንደዛ የሆንሽ ሩታን ለማበሳጨት የሆነ ከነገ በኋላ ምናልባት የእርቅ መንገድ እንዳይመጣ ቀድመሽ እየተከላከልሽ እንደሆነ በጥንቃቄ እናውቃለን። ስለዚህ እሱን ካላቆምሽ የመጨረሻ ማስጠንቀቂያ እንሰጥሽ፣ ጉድሽን እንዘረግፈዋለን። በቃ ምንም ማድረግ አንችልም። ቀን በቀን በየሰዓቱ ቪዲዮ መስራት እንችላለን፣ እኛ ከፈለግን በየሰዓቱ ይህን ለማለት ነው የመጣሁት ቤተሰብ እኔ ሌላ ሌላ ምንም ነገር የምናገረው ነገር የለኝም እች መልእክት ብቻ እንድትደርስልኝ ነው የምፈልግ እጥር ምጥን ብላ ከእሷ እንድትደርስልኝ ነው የምፈልግ ሰው እንዴት በዚህ ደረጃ ይጃጃላል እንዲህ ምን ማለት ነው አሁን ማለት አሁን እናንተ በትዳራቸው መሀል ገብታችሁ ምናምን ካበጣበጣችሁ በኋላ ትዳሮ ከፈረሰ በኋላ ወዲያው በሶስተኛ በአራተኛ ቀኑ አብሬው ተኛው የሚል ቪዲዮ መስራት ምን ማለት ነው ለፕራንክ ነው፣ ለቪዲዮ ነው ምናምን፣ ደስ የማይል ነገር ማለት ነው። ሆን ብላ እያወቀች የምታደርግ ልጅ ማለት ነው። እኔ ሌላ ምንም ልናገር አለመጣሁ። በቃ አቁሚ፣ መጨረሻ ማስጠንቀቂያ ነው የምሰጥሽ። አቁሚ በቃ እኔ ሌላ ሰለቸኝ። ማርያም እንደ እኔ እንደዚህ አይነት ነገር ባልሰራ ደስ ይለኛል። እንደ እኔ ራሴ ስንት ስራ አለኝ ስንት ቢዚ ከራሴ ከስራዬ ጋር ራሱ ማች አያደርግም፣ ከምሰራው ስራ ጋር ራሱ ደስ የማይል ነገር። ግን ታውቃላችሁ እኔ በጣም ነው የሚጸጽተኝ በጣም ነው የሚጸጽተኝ። እውነትም ለመናገር ተስፋ አልቆረጥኩም፣ በሁለቱ አብርሽ እና ሩታ ተስፋ አልቆረጥኩም። ግን እች ልጅ ደግሞ መጣ እንደዚህ ስትበጠበጥ በጣም እነደዳለሁ። ለዛ ነው ቪዲዮ እንድሰራ ያደረገኝ። እሺ እኔ አብርሽ ምናምን እንደፈለገ ቢሆን ምንም ችግር የለውም። ለምን ብትሉኝ፣ በቃ እች ልጅ ዞር በይ ከህይወቴ ውጭ ምናምን ማለት እየቻለ ዝም ብሏታል አይደለ? በሄደችበት ትከተለዋለች አይደል? ዝም ብሏታል፣ የራሱ ጉዳይ። እንደፈለገች የእሱን ህይወት ብታበጣብጠው ብትረብሸው ምናምን ጉዳይ አይደለም ግን ሩታ ምንም በሌለችበት ለምንድን ነው የምትበጠብጫት? እንዴ ተለያይተው ሰላም መሆን አይችሉም እንዴ? ሩታ እኮ በህይወቷ በቃ የራሷን ህይወት መኖር እየጀመረች እኮ ነው አደለ? ቁጭ ብላ ነው ያለችው አደለ? ለምንድን ነው አትርሽኝ የምትያት? ሩታ ዝም ስላለችሽ ነው? ምንም አታደርገኝም ነፍሰ ጡርናት ምናምን ብለሽ ነው? ምንድን ነው አላማሽን? እንጂ እናንተ የሩታ ወንድሞች ነን ምናምን እያላችሁ ባለፈው አብርሽ ከሌላ ልጅ አለው ምናም እያላችሁ የውሸት ወሬ ምናም ስታራግቡ የነበራችሁ ልጆች የት አላላችሁ እች ልጅ አደብ አታስዟትም አዎ ተለያይተዋል ምናምን የማያገባንም ልትሉ ትችላላችሁ ግን እች ልጅ ሆን ብላ የሩታን ህይወት ለመመጠጥ እያደረገች ነው ያለችው ሩታ ልጇን በሰላም መገላገል አትችልም እንዴ እንዴ ለምንድነው አደብ አታስዟት እናንተ እህታችሁ እንደዛ ሰላም ማጣት አለባት እንዴ ተወት አብርሽ የራሱ ጉዳይ በሉ እሺ ችግር የለውም ተለያይተዋል ምናምን ልትሉ ትችላላችሁ እጭ ልጅ ሆን ብላ ገና እሷናት ተለያያቸው መጀመሪያ በእሷ ምክንያት ነው የተለያዩ፣ አይደለ? ከዛ ደግሞ በእሷ ምክንያት መለያየታቸው ሳይንስ ደግሞ ገና በመፈታታቸው ከመፈታታቸው በሶስት በአራት ቀን እንደዚህ አይነት ነገር መጃጃል ባለ የህልበትን ተለጥፋ እንደ ስቲከር ጀርቦ ላይ ተለጥፋ በህልበት ስትሄድ ዝምትላታላችሁ። የተለያየችበት ምክንያት እሷ ነች አይደለ? የፈረሰበት ምክንያት ራሷ ናቸው አይደል? እንደዚህ የሆነች ልጅ አሁን ደግሞ ሌላ ሌላ ነገር ስተራ ዝመማለት አለባችሁ። እውነት ለእህታችሁ የምትቆረቆሩ ከሆነ ዝም ብላችሁ አብርሽን፣ ባለፈው በአልሆነ ቪዲዮ እናንተም እንደ አንድ ናችሁ። በእርግጥ የሆነ ነገር ሳታጣሩ ዝም ብላችሁ መበጥበጥ ነው። እንደዚህ የሚታይ የሚጨበጥ የሚዳሰስ ነገር ምትረብሽ ልጅ ስትመጣ ምንም ያላላችኋትን ገና ምንም ያቃትን ልጅ አምጣችሁ ልጅ አለ ምናምን ምናምን ትላላችሁ። ለምን ይሄን ታዲያ አሁን ይሄን አደባ ታስዟትን እንዴ? እኔ የምነግራችሁ ነገር ቤተሰብ ሩታን ከምንም በላይ የሚጎዳት ይሄ ነው። እኔ አውቃታለሁ። በቃ በጣም የሚጎዳት ይሄ ነው። በቃ አለያየችን፣ እች ልጅ አለያየችን የምትባለው ልጅ ይህች ሄርሜላ የምትባል ልጅ አለያየችን ምናምን ብላ እያሰበች ጭራሽ ደግሞ ዛሬ ገና ከመለያየታቸው አብሬው አደርኩ ምናምን እንደዚህ አይነት ቪዲዮ መስራት ነበረባት። እንደዚህ አይነት ቪዲዮ ስትሰራ ዝም ማለት አለባችሁ እናንተ አደባ ህዝት አስጠንቅቋት። እኛ ግን ካላቁምሽ ግን እኔም አላቁም አላቁም። የመጨረሻ ማስጠንቀቂያ ነው የምሰጥሽ። የመጨረሻ ነው ይህ ማስጠንቀቂያ፣ የመጨረሻ ነው። ቤተሰብ አመሰግናለሁ።